ከውጭ ጋር የሚደረግ አናት ማናቸውም ግንኙነት የፌዴራል መንግስቱ ነው ፔሬድ። ይሄ ደንቆሮ የሆኑ እዚህ የደብረጺዮን ቡድን የሚንጫጩትን እነሱ ተዋቸው። እነሱ ህግ አያውቁም፣ ምን እንደሆነም አያውቁም። እነሱ መብት ነው የሆነ ሰው የኤርትራ መሄድ ያለበት ምናምን የሚሉት እነሱ ከድንቁርናቸው የሚመነጭ ነው። ቃል በቃል ነው ድንቁርና እምለው አሮጋንሲ ያለበት ድንቁርና ማለት ነው። አለማወቅ፣ የአለማወቅ የወለደው አንዳንዴ እኮ አለማወቅህን ስታቅ ለመማር ትዘጋጃለህ። አሮጋንት እኮ ግን የማታውቀውን ነገር እንኳን ለመማር አትሞክርም። አሮጋንሲ በጣም አደገኛ ነው። ሶ ጀነራል ታደሰም ጊዜያዊ አስተዳደሩም አንዳችም መብት የላቸውም ከውጭ ጋር በሚደረግ ግንኙነት ተቆጥሮ ስምንቱ ላይም የለም የለም። ፕሪቶሪያ ስምነት ላይም በግልጽ የተቀመጠ ነው። የፕሪቶሪያ ስምነት ምንድን ነው? በግልጽ የአገሪቱን ህገ መንግስት እናከብራለን ነው። የሀገር ህገ መንግስትም እንደሚለው ከውጭ ጋር የሚደረግ ግንኙነት የማን ግንኙነት ነው? የፌዴራል መንግስቱ ነው። እንደ ግለሰብም ሊሆን ይችላል። እንደ መሪዎቹም የሄዱ አይደል ታጣቂዎቹ እንዴ። ስለዚህ አሁን እዚህ ጋር ተመልከቱ። ይሁንና ይህ ጥረት እየተደረገ ባለበት ወቅት ከክልሉ መንግስት እውቅና ውጪ የሚባል ነገር የለም። ክልሉ ከውጭ ግንኙነት አውቶሪቲ የለው። አውቶሪቲ ሳይኖር ደግሞ ሪስፖንሲብል ነኝ ብለህ መግለጫ አታወጣም።